ተመልካቾቻችን እንግዲህ ወደ መጀመሪያው ዝግጅታችን ስናመራ ዛሬ በ2018 በጀት ዓመት የተማሪዎች ምገባ መርሃ ግብር ተጀምሯል። ይህም እንግዲህ በፊት ላይ በሁለተኛው ሴሚስተር ወይም ደግሞ ዓመቱ በገባ በየካቲት ወር ላይ የሚሰጠው ወይም የሚጀመረው የተማሪዎች ምገባ ዛሬ በኅዳር ወር ላይ ቀደም ተብሎ ከሶስት ወራትን ቀደም ብሎ ተጀምሯል። የዚህ የተማሪዎች ምገባ እንግዲህ የተማሪዎችን ማርፈድ የማቋረጥ እንዲሁም ደግሞ ከውጤት አንጻርም እንግዲህ የሚቀሩትን ወይም ትምህርት አቋርተ የሚቀሩትን ተማሪዎች መጠን የሚቀንስ እንዲሁም ደግሞ የተማሪዎችን ውጤት ከፍ የሚያደርግ እንደሆነ ታውቆ ነው እንግዲህ ይህ የተማሪዎች ምገባ የተጀመረው። ስለዚህ በአሁኑ ሰዓት ደግሞ የተማሪዎች ምገባ በዚህ በርቻ 18 ቀደም ተብሎ ተጀምሯል። ምክንያቱ ምንድን ነው? ይህንንስ ከተማሪዎች ውጤት ጋር ተያይዞ ያለማቋረጥም እንዲሁም ደግሞ የማርፈድ መጠንንም ከመቀነስ አንጻር ከተማሪዎች ውጤት ጋርም ተያይዞ እንግዲህ ምን አይነት ፋይዳ ይኖረዋል? እንዳይቋረጥ እንዲሁም ደግሞ ከሁሉም ጋር እኩል ከማስኬድ አንጻርም ይህ የምገባ መርሃ ግብር እንዳይቋረጥስ ምን መደረግ አለበት የሚለውን እናነሳለን። በተለይ ዛሬ በአባድር ትምህርት ቤትና በሀሰንጌ ትምህርት ቤቶች ተገኝተን የዚህ የተማሪዎች ምገባ የማስጀመር ፕሮግራም ወደ እናንተ የምናደርሳችሁ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ትቆዩ፣ በአክብሮት ጋበዝን። ወደዛው ላምራችሁ፣ መልካም ቆይታ። ትምህርት ለሀገር ሁለንተናዊ እድገት ቁልፍ መሳሪያ በመሆኑ በትምህርት ላይ የሚደረግ የመዋለ ንዋይ ፍሰት ተርፉ ብልጽግና ነው። የትምህርት ቤት ምገባ ምርሃ ግብር ተገቢውን ትኩረት አግኝቶና በቂ ፋይናንስ ተመድቦለት ከተተገበረ የሚገኘውን የብልጽግና ትሩፋት በተሰራው ስራ መጠን መሆኑ ይታወቃል። ይህንን ዘርፈ ብዙ ጥቅም በመረዳት እንደ አውሮፓውያን አቆጣጠር በ1948 ዓ ም በተባበሩት መንግስታት ድርጅት የወጣው የሰብአዊ መብቶች ድንጋጌ እድሜያቸው ለትምህርት የደረሱ ልጆች ትምህርት ማግኘት የሰብአዊ መብት ጉዳይ መሆኑን በግልጽ አስቀምጧል። ስለሆነም የኢትዮጵያ መንግስት የህጻናት መማር መብትን ለማረጋገጥ ሙሉ አቅማቸውን እንዲያዳብሩና አምራች ዜጎች እንዲሆኑ ለማድረግ ሀገር አቀፍ የትምህርት ቤት ምገባ ፖሊሲና ማስፈጸሚያ ስትራቴጂ ቀርጾ ወደ ሥራ ገብቷል። በሀገራችን ዕድሜያቸው ለመጀመሪያ ደረጃ ትምህርት የደረሱ ሁሉንም ተማሪዎች ተደራሽ ለማድረግ በተደረጉ ጥረቶች አበረታች ውጤቶች የተመዘገቡ ቢሆንም ቁጥራቸው ቀላል የማይባሉ ልጆች ዛሬም ድረስ ከትምህርት ገበታ ውጪ መሆናቸው በርካታ መረጃዎች ያሳያሉ። ለትምህርት ተሳትፎና ውስጣዊ ብቃት ችግር ምክንያት ከሆኑት ጉዳዮች አንዱና ዋነኛው የምግብና ስርዓተ ምግብ ጉድለት እንደሆነ ይታወቃል። ከዚህ ጋር በተያያዘ የትምህርት ቤት ምገባ መርሃ ግብርን መተግበር ለትምህርት ተሳትፎና ውጤታማነት ችግሮች ቁልፍ የመፍቻ መንገድ ሆኖ ይወሰዳል። ከዚህም ጋር ተያይዞ እንግዲህ የሀረሪ ክልል ትምህርት ቢሮ የ2018 ዓ ም የተማሪዎች ምገባ ማስጀመሪያ መርሃ ግብርን ሀብሎ ጀምሯል። ያው እንግዲህ እንደሚታወቀው ሰው ተኮር ከምንላቸው ስራዎች መካከል አንዱ የትምህርት ቤት ምገባ መርሃ ግብር ነው። የትምህርት ቤት ምገባ መርሃ ግብርን በዛሬው ዕለት በሀረሪ ክልል አስጀምረናል። በዛሬው ዕለት ደግሞ በተጀመረው የትምህርት ቤት ምገባ መርሃ ግብር በክልላችን ወደ 67 በሚሆኑ ትምህርት ቤቶች በገጠርም በከተማም ይሄ የምገባ የሚካሄድባቸው ይሆናል። በዚህ እንግዲህ ወደ 40 ሺህ የሆኑ ተማሪዎች በምገባ መርሃ ግብር የሚጠቀሙ ይሆናል ተብሎ ይገመታል ያው ዘንድሮ 2018 የመገባ የትምህርት ቤት ተማሪዎች መገባ መርሃ ግብር ዛሬ ያስጀምረናል በክልል ደረጃ ይሄ ዘንድሮ በ2018 መገባ ተጠቃሚ ይሆናሉ ብለን የምንጠብቀው ከ 40 ሺህ በላይ የሚሆኑ ተማሪዎች ናቸው ይሄን መገባ የሚወስዱት ስለዚህ ይሄ መገባ ከአምናው በተሻለ መልኩ ዝግጅት ተደርጎበት ነው የተገባው በግብአትም በቁሳቁስም በበጀትም ካምናው በተሻለ ሁኔታ ነው ዘንድሮ እንዲጀምር ያስቻለን። በአጠቃላይ ይሄ ምገባ ወደ በክልሉ 67 ትምህርት ቤቶች ናቸው ይሄ ምገባ ተጠቃሚ የሚሆኑት በአንደኛ ደረጃ ተማሪዎች ማለት ነው። ስለዚህ በገጠርም በከተማም የዚህ ምገባ ፕሮግራም ዛሬ ተጀምሯል ማለት እንችላለን ማለት ነው። የተማሪዎች ምገባ ከተጀመረበት ጊዜ አንስቶ እስካሁን ድረስ በሁለተኛው አጋማሽ ሴሚስተር ወይም ደግሞ የካቲት ወር ላይ ነበረ ይጀመር የነበረው። በአሁኑ ጊዜ ግን ቀድማችሁ ጀምራችኋል ና ለምንድን ነው በዚህኛው ተቀድሞ የተጀመረበት ሁኔታ? እንግዲህ ዘንድሮ ቀደም ብለን የጀመር ነው፣ አምናም በተሻለ መልኩ ከዚህ በፊትም በነበረው ሂደት አትሊስት ሁለተኛ ሴሚስተር ላይ ነበር ቀደም ሲል የምንጀምረው አሁን ግን በዚህ ፈርስት ሴሚስተር ላይ ነው እንዲጀምር እቅድ ይዘን የገባንበት። ይሄ ዋነኛ ፋይዳው በተለይ ተማሪዎች ከትምህርት ቤት እንዳይቀሩ እንዳያረፍዱ የመማር ማስተማር ሂደቱ ፈትሳን ለተመልኩ የትምህርት ፖሊሲውን ከመተግበር አንጻር ፕሮግራሙን ከመተግበር አንጻር በጊዜ ከጀመርን ተማሪዎች በስነ ልቦናም ሳይኮሎጂካሊ በአይምሮም በለጸጉ ሆነው እንዲማሩ ትምህርታቸውን ያስችላቸዋልና፣ ስለዚህ ዘግየት ብለን ከጀመርን ያው የተማሪዎች የትምህርት አቀባበላቸውም ብዙም እንብዛም ላይሆን ይችላል። ነገር ግን ቀድመን ከጀመርን አሁን ዛሬ እንዳየናቸው ተማሪዎች በብዛት ወደ ትምህርት ቤት የመምጣት ኦፖርቹኒቲን ይከፍታል። ተማሪዎች መንደር ውስጥ ልጆች መማር የሚፈልጉ መማር የሚችሉ እድሜያቸው ለትምህርት የደረሱ ተማሪዎች መንደር ውስጥ እንዳይቀሩ ያስችላል። ስለዚህ አንድም ኢኮኖሚካሊ ጥቅም አለው፣ ሁለተኛ ማህበራዊ ጥቅምም አለው ማለት ነው። ሰው ይሄ ተደምረው አንድ ላይ የተማሪዎቻችን የምገባ ፕሮግራም በቅርም በጊዜ መጀመራችን ለመማር ማስተማሩ ለውጤቱ ላለው ሂደት ጠቅላላ ወሳኝ ሚና የሚጫወት ከመሆኑ አንፃር፣ በዚያ ሂደት ነው ቀርመን እንድንጀምር የተፈለገበት ዋነኛ ምክንያት ማለት ነው። ምሳሌ አሁን ተማሪዎች ከአሁን በፊት ምግብ ስንጀምር ይመጣሉ። አሁን በጊዜ መጀመሩ ተማሪዎቹ ያው በአብዛኛው ወደ ትምህርት ቤት በሰዓቱ እንደሚገባም ያው ይረዳል። በተለይ ገጠር ላይ አሁን መጀመሩ በጣም ጥሩ ነው ለተማሪዎቹም ለትምህርትም ለውጤት ቆንጆ ውጤት ለማምጣትም ያው ይጠቅመናል። ይሄ ምገባ የዚህ የተማሪዎች ምገባ ጥቅም እንግዲህ ለተማሪዎች ተሳትፎና ውጤት ጋር ተያይዞ ያለው ዘርፍ ብዙ ጥቅም ይኖረዋል። የዚህ የትምህርት ቤት ምገባ ዋናው ዓላማ አንደኛው እድሜያቸው ለትምህርት የደረሱ ሕጻናት በሙሉ ወደ ትምህርት ቤት እንዲመጡ ለማድረግ ነው። ሁለተኛው ደግሞ ወደ ትምህርት ቤት ከመጡ በኋላ ትምህርት እንዳያቋርጡ ለማድረግ ነው። ሶስተኛው ደግሞ የትምህርት ጥራትን ለማረጋገጥ ነው እና እንደሚታወቀው ልጆች በተሟላ ሁኔታ ትምህርታቸውን ሊሳተፉ የሚችሉት ከዛም ባለፈ የትምህርትን አጠቃላይ አቀባበል ለመጨመር ምገባ በጣም ወሳኝ ነው እና ቁርሱን እና ምሳውን በልቶ ወደ ትምህርት ቤት የሚመጣ ተማሪ እና ቁርስና ምሳ ሳይመገብ ወደ ትምህርት ቤት የሚመጣ ተማሪ፣ ሌላው ነገር ቢቀር የትምህርት አቀባበሉ፣ ስነ ልቦናው ራሱ አንዱ አይደለም። ስለዚህ የትምህርት ቤት ምገባ መርሃ ግብር የትምህርት ተሳትፎን ከማረጋገጥ በተጨማሪ የተማሪዎችን የትምህርት አቀባበል ይጨምራል እና የትምህርት ጥራትን ለማረጋገጥም ይጠቅማል እንግዲህ ምገባ በብዙ አይንም መልኩ ለተማሪዎቻችን ለመማር ማስተማር ሂደቱ በርካታ የሆነ ጥቅሞች አሉት ማለት ነው። ዋነኞቹ ቅድም እንዳልሻቸው የተማሪዎች ማርፈድ፣ በጊዜው ወደ ትምህርት ቤት መምጣት፣ የተማሪዎች እንዳያቋርጡ የማድረግ ተማሪዎች እንዳያቋርጡና ትምህርታቸውን በአግባቡ እንዲከታተሉ የማድረግ እንዲሁም ሌላኛው የትምህርት ክፍለ ጊዜ ብክነትን ይቀንስልናል ማለት ነው። ምገባ በአግባቡ ከሰጠም በጊዜ ከሰጠም ማለት ነው። ምክንያቱም ተማሪዎች በጊዜ ይመጣሉ፣ መምህራኖችም በጊዜ ይመጣሉ። ተማሪ ለምግብ ብሎ የሚያረፍድ የለም። ተማሪ ለምግብ ብሎ ቤት የሚቀር የለም። ስለዚህ ምግቡ ትምህርት ቤቱ ከሆነ ትምህርቱም ትምህርት ቤት ውስጥ የሚሰጠው ከሆነ፣ ስለዚህ በዚህ አግባብ ተማሪው የማርፈድ የማቋረጥ እንዲሁም የመቅረት ምጣኔዎችን የበለጠ የቀንስንላልና የመማር ማስተማሩን ሂደትም በውጤት ደረጃ ከፍተኛ ውጤት ያመጣል ብለን ነው የምንጠብቀው ማለት ነው። ስለዚህ በዘንድሮ አይተነዋል። በስድስተኛ ክፍል በስምንተኛ ክፍል ውጤት ላይ በክልል አቀፍ ውጤት ላይ ከፍተኛ ለውጥ ነው የመጣው ማለት ነው። የዚህ ምገባ ውጤት ነው ማለት ይቻላል። ይሄ ማለት ነው ተማሪዎች በአግባቡ በትምህርት ቤት ውስጥ ከተያዙ፣ ከተመገቡ፣ ከመገባም ባለፈ ደግሞ የመማር ማስተማሩ ሂደት በተሳካ መልኩ ከተሳለጠ፣ የማይቀሩና የማረፍዱ ከሆነ የትምህርት ብክነት ከሌለ፣ ውጤቱ በዚህ አይነት መልኩ ለመቀየር ኦፖርቹኒቲ ይኖረዋልና በዚህ አይነት መልኩ ነው እየሰራን ያለ ማለት ይቻላል። እውነቱን ለመናገር ይሄ ምገባ ከመጀመሩ በፊት እና አሁን ባለበት ሁኔታን ማወዳደር እንችላለን። ለምሳሌ ከመጀመሩ በፊት ብዙ ሕፃናቶችን ከትምህርት ገበታ ይቀሩ ነበር፣ እንኳን ውጤት አምጥቶ ከማለፍ አይደለም። በአሁኑ ሰዓት ግን ከትምህርት ገበታቸው ሳይቀሩ በጊዜ በመገኘት በትምህርት ውጤታቸው የተሻለ ውጤቶችን እያየን ነው። እንደ መስተዳደርም እንደ ሀገርም እንደ ክልላችንም ብዙ ልዩነት ያለው ቁርስ የበላና ቁርስ ያልበላ ተማሪዎች በአብዛኛ ይወድቃል። በተለይ ሴቶች ላይ ብዙ ጊዜ በአምቡላንስ ወስደን እስከ ሆስፒታል ድረስ ብልኮስ ስሳካ ወዲያው ይንቃል። ከምግብ እጥረት ማለት ነው። አሁን ምገባ ከተጀመረ በኋላ ተማሪዎች ያው ኮንፎርቱም ሌላ ነው። ለትምህርትም ፍላጎትም እየተጨመረ ነው። በሰዓት ይመጣሉ ተማሪዎች። አሁን ብታየት ጠዋት የምትመጡ በሰዓት ነው ይቀንሳል የማረፈደ መጠን ይቀንሳል፣ መጠን መቋረጥ ይቀንሳል፣ የትምህርት አቀባብልም ደህና ይሆናል ማለት ነው። አሁን እዚህ ላይ ነው። ልጆች ለምግብ እጥረት በመጋለጣቸው የተነሳ ከምግብ እጥረት ጋር ተያይዞ ለሚመጣው አካላዊና አእምሮአዊ እድገት ውስንነት ተጋላጭ እንደሆኑም ይታመናል። ለዚህም ይህ የተማሪዎች ምገባ ይህንን የመቅረፍ እድል እንደሚኖረውም ይታመናል። ከዚህም ባለፈ እንግዲህ ከትምህርትን ውጭ በጤናው ዘርፍ ያለው ፋይዳም በጣም ጉልህ ነው። በተለይም መቀንጨርና መቀጨጭን ከማስቀረት አኳያ በጣም ከፍተኛ ሚና ይጫወታል። ይሄ ደግሞ በአጠቃላይ ሲደመር አምራች የሆነ ዜጋ ለመፍጠር መጪው ትውልድ ከክህሎት ከእውቀትና ከአመለካከት ከስነ ምግባር አኳያ የተሟላ ከማድረግ አኳያ ከፍተኛ ፋይዳ አለው ተብሎ ነው በጥናትና ምርምር የሚታወቀው። ምገባው እንግዲህ አንድ አይነት ምግብ አይደል የሚሰጠው በትምህርት ቤት ውስጥ ማለት ነው። በሳምንት ውስጥ በአምስቱም ቀናቶች የተለያዩ ምግቦች ናቸው የሚሰጡት። የመጀመሪያ ቀን አንድ አይነት ምግብ ከተመገቡ፣ በሁለተኛው ቀን ደግሞ ሌላኛው አይነት የምግብ አይነት የሚመገቡት ካርቦሃይድሬትም ፕሮቲንም በውስጡ ያካትተ የምግብ አይነት ነው እና ከቀንጨራም አንጻር ተማሪዎች የተመጣጠነ ምግብ እንዲያደርጉ እንዲያገኙም ያስችላልና ይህንን የመከላከል ስራዎችን በዚህ አይነት አግባብ እየሰራ ነው ማለት እንችላለን ማለት ነው። የአመጋገብ እንትኑ ኒውትሪሽናል የሚባሉ እነዚህ ከእድሜ ጋር ቢያንስ ጤናማ የሆኑ አመጋገቦችን በደንብ እንዲከታተሉ ቁጥጥር ይደረጋል። ለምሳሌ የወረዳው ጤና ጽሕፈት ቤት አለ፣ ጤና ባለሙያዎች አሉ። እነሱ መጥተው በየጊዜው ይከታተላሉ፣ ትምህርት ቤቱ ላይ የአመጋገብ አዘገጃጀቱን ጀምሮ ማለት ነው። ስለዚህ እየተቀያየረ ነው የሚደረግላቸው፣ ምናልባት ኮንቲኒስሊ ስልቹም እንዳይሆኑ። ፕላስ ደግሞ ለሰውነታቸውን ለአይምሯቸውን የተለያዩ አገር በቀል የሆኑትን ፍራፍሬዎችን እንትኖችን በመጨመር የተለያዩ ምግቦችን እየሰሩ ነው ያሉትና በጣም በጥሩ ሁኔታ ነው እየተከታተልናቸው ያለው። ይህ የተማሪዎች ምገባ ለተማሪዎች ብቻ ሳይሆን እንግዲህ እንዳየነው ገቢያቸው አነስተኛ ያልሆኑ እናቶችም የስራ እድልን ከመፍጠር አንጻር ጥሩ ሚናን ይጫወታል ብዬ አስባለሁ። እና ከስራ እድል ፈጠራ ጋር ያለው ነገር እንዴት ይታያል? ይሄ እንግዲህ ምገባ በርካታ ለእናቶች የስራ እድል የፈጠረ ነው ማለት ነው። በአጠቃላይ ከ600 በላይ የሚሆኑ እናቶች ናቸው በዚህ የስራ እድል የተፈጠረላቸው በዘንድሮ አመት ብሎ መውሰድ ይቻላል። ና ሰው ይሄንን የበለጠ አስፍተን በቀጣይም ከዚህ በላይ እናቶች እንዲሳተፉበት የስራ እድል እንዲበራከት የማድረግ ስራዎች ይሰራሉ። ና ስለዚህ አሁን በዚህ ምገባ ላይ ብቻ ወደ 600 የሚሆኑ እናቶች በዚህ ምገባ የስራ እድል ተፈጥሮላቸዋል ብሎ መውሰድ ይቻላል ማለት ነው። ነገሩ ብዙ ነገርን የያዘ ነው በነገራችን ላይ ለእናቶች ስራ እድልን የፈጠረ እንደዛው መተሳሰብን መንግስታችን ምን ያህል ለዜጋው እንደሚያስብ ለነገ ሀገር ተረካቢዎች ምን ያህል እንደሚያስብ የሚያሳይ ነው። እንደዛው አካባቢው ላይ ያለውንም ባህል የቀየረ አብሮ መብላት፣ አብሮ መጠጣት፣ ማብላት፣ እነዚህ የተቸገረው ህጻናቶች መብላት ማጋራትን ያስለመደ ነው እና ለእናቶች ስራ እድል መፍጠሩን በጣም በሁሉም በኩል በጣም ምስጉን የሆነ ስራ ነው። ስለዚህ እውነት በጣም በዚህ ቀን ደስተኛ ሆነን ነው የምንቀበለው። በሌላው ጊዜ የምገባ ስራው እንዳይቆራረጥና ዘላቂ የሆነ ስራን ከመስራት አኳያ ሁሉም የሚመለከታቸው ሁሉ ከታች እስከ ላይ ማህበረሰቡን ጨምሮ በዚህ ስራ ላይ መሳተፍ መደገፍና መከታተል ይኖርባቸዋል። ይህ እንዴት ይታያል? እኛ አሁን ለምሳሌ እንደ አሰንገኝ ትምህርት ቤት እርሻም አለን። እርሻውን ቆፋሮ ላይ ያው ከአሁን በፊት ግለሰብ እጅ ነበረ። አሁን መገባ ከተጀመረ በኋላ ወደ ትምህርት ቤት ተመልሶ ህብረተሰቡ በጉልበቱም በምንም እያረዳን ነው። አሁን እኛ በቁሳቁስም አሁን መቀጠል አለበት፣ ሁሉም ነገር። እኛም እንደ ወረዳችን ተማሪዎች ትምህርት እንዳይባክን ተማሪዎቹም አስፈላጊው ትብብር እናደርጋለን። ለምሳሌ ከህብረተሰብ የምንሰበሰብ ሰብሎች አሉ። በዛ መልክ ነው እያገዝ ነው ያለው ማለት ነው። ስለዚህ እንዳውም ዘንድሮ በ2018 በጊዜ ነው የጀመረው ሶስተኛ ወር ላይ ነው የጀመረው። ይሄ እጅግ ወሳኝ ጊዜ ነው የተጀመረው ማለት ነው። ተማሪዎቹም በዚህ ምክንያት ይቀሩ ነበረ። ምግብ ከጀመረ ደግሞ ስኩል ፊዲንግ ከተጀመረ በኋላ ተማሪዎች ትምህርት እንዳሉ ይመጣሉ ማለት ነው። አዎ የወረዳ ድጋፍ እንደቀጠለ ነው። የወረዳ ድጋፍ ያው እንዳይቆራረጥ፣ መቆራረጥ የሚባል ነገር የለም። ሲጀመር የተጀመረውን ነገር በዚህ በዚህ ጊዜ መጨረስ ነው ሁሉንም ነገርና እነዚህ ነገሮች እንዳይቆራረጥ ያሉት ነገሮች እኛ እንደ መስተዳደሩም እንደ ቢሮም ያሉትን ነገሮች አብረን ሆነን እነዚህ ህፃናቶች ምንም አይነት የምግብ ችግር ሳይኖርባቸው የትምህርት ገበታቸው ላይ እንዲገኙ እንደዛውም የሚያስፈልጋቸውን ሌሎች እገዛዎችን እያደረግን ይህን ነገር ማስቀጠል ያለብንና ምንም ነገር የመቆራረጥ ችግር ይኖራል ብዬ አላስብም። እንግዲህ ይሄ ፕሮግራም አምናውም አመቱን ሙሉ ኦልሬዲ ስመግብ የነበረው ዘንድሮም በዚሁ አይነት መልኩ አመቱን ሙሉ መግባልን ብለን ነው የገባንበት። በጀትም በቂ በጀት አለን፣ ዝግጅትም በቂ ዝግጅት አድርገን የገባንበትና የመቆራረጥ ነገሮች አይኖሩም የሚል እሳቢ ያለኝ ማለት ነው። እንግዲህ ማህበረሰቡ አምና አንድ ቁና ለአንድ ተማሪ የሚል ድጋፍ አድርጎልናል። ዘንድሮም እንደዚህ አይነት ኢኒሺቲቭ ይቀጥላል የሚል ያለን፣ ስለዚህ ማህበረሰቡ የራሱን ድጋፍ ይሰጣል፣ ከማገዱ አንስቶ፣ ከእህል አንስቶ ያለውን ያመረተውን፣ ካለው እጁ ላይ ካለው ሀብት አንድ ቁና ለአንድ ተማሪ የሚሰጥበትን አግባብ ኢኒሽቲቭ ዘንድሮም የበለጠ አጠናክረን ሄደን ድጋፍ አድርጎ ከመንግስት ጎን የሚቆሙበትን እድል የሚፈጥርለት ነውና ይህንም በዚ አይነት መልኩ ስራዎችንም እየሰራን ማለት እንችላለን ማለት ነው። እንግዲህ በክልላችን የትምህርት ምገባን ከጀመርን ትንሽ ቆይተናል። ለአመታት ይህን ምገባ ስናካሄድ ቆይተናል። በተለይም በመንግስት በኩል ይህንን የትምህርት ምገባ መርሃ ግብር በጀት መድበን በየአመቱ እያከናወን እንገኛለን። ዘንድሮ ደግሞ እንዳያችሁት ቀደም ብለን ነው የጀመርነው። እንግዲህ የዚህ ትምህርት ዘመን እስከ መጨረሻ እስከ ማጠናቀቂያ ባለው ጊዜ የትምህርት ምገባው ይቀጥላል ብለን እናስባለን። ነገር ግን ያው በዚህ ሂደት ውስጥ እስከ ዛሬም ያገዙና በቀጣይ ማገዝ ያለባቸው መንግስታዊ ያልሆኑ ድርጅቶች እና አጠቃላይ የክልሉ ማህበረሰብ ሊያግዘውና ሊደግፈው የሚገባው መርሃ ግብር ነው። ምክንያቱም ይሄ በዋናነት ማዕከል የሚያደርገው ተማሪዎችን ነው፣ መምህርቶችን ነው ማዕከል የሚያደርገው። ተጠቃሚው ደግሞ አጠቃላይ ሕዝቡ ስለሆነ ይህንን ሁሉም ማህበረሰብ ሊያግዝ እና ሊደግፍ ይገባል። እያንዳንዱ ወላጅ፣ የእያንዳንዱ አካባቢ ነዋሪ፣ ባለ ሀብቶች ባላቸው ሊያግዙና ሊደግፉ ይገባል። በዚህም እንግዲህ የመነሻነት በግብአት አቅርቦት ሊያግዙ ይችላሉ። በሙያቸው በጉልበታቸው ሊያግዙ ይችላሉ። በተለይም በጥቃቅንና አነስተኛ የተደራጁ በአካባቢው ያሉ ማህበሮች በዚህ ረገድ ከፍተኛ ሚና ይኖራቸዋል ብለን እናስባለን። በአንድ በኩል ያው ሌሎች ስራዎቻችንም የበለጠ ማጠናከር ያስፈልጋል። ለምሳሌ የግብርና ምርትና ምርታማነትን መጨመራችን ለትምህርት ቤት የምናደርገው አቅርቦት ላይ ከፍተኛ ድርሻ ይኖረዋል። ስለዚህ በገጠሩ አካባቢ ምርትና ምርታማነትን መጨመር ያስፈልጋል። ተጨማሪ ደግሞ ምርት ያላቸው አርሶ አደሮችም በዚህ በትምህርት ምገባ መርሃ ግብር አንዳንድ ግብዓቶችን ሊያቀርቡ ይችላሉ። ከዚህም ባለፈ እንግዲህ በከተማው አካባቢ ያለውን ሌላ ጸጋ ተጠቅመን ይሄ የትምህርት ምገባ መርሃ ግብር የተሻለ ጥራት ያለው እንዲሆንና የተማሪዎችን ፍላጎት ያሟላ እንዲሆን ማድረግ ስለሚቻል አጠቃላይ የእነሱም ድጋፍ ያስፈልጋል። የመምህራን፣ የርዕሰ መምህራን፣ የትምህርት ሱፐርቫይዘሮች እና አጠቃላይ የትምህርት ማህበረሰብም በዚህ ላይ ጉልህ ሚና አላቸው። ዋናው ደግሞ ትልቁ ውጤት ተብሎ የሚገመተው የተመርሳቶን ይጨምራል። ጥራትን በዛ ደረጃ ስለሚያሻሽል ሁላችንም ልንደግፈው ልናግዘው የሚገባ መርሃግብር ነው። እንደ ክልል መንግስት ደግሞ ይህን በቀጣይ አጠላቅ ለሚቀጥል መሆኑ በዚህ አጋጣሚ ለመግለጽ ወዳለው ነው። ለአራት ዓመት ነው ይህንን የተማሪዎች ምገባ ስራ ስሰራ ዘንድሮ አምስተኛ ዓመቴን ይዣለሁ። ተማሪዎቹ የሚመገቡትን ምግብ በጥራት መሰራቱን እከታተላለሁ። ከሁሉም ነገር መሰራቱን በጣም አያለው። የሚጠጡትንም ውሃ ጭምር ነው የምንከታተለው። ለልጆቹ የሚመጥን ምግብ ነው የምንሰራው። በዚህም እኛ ከሌላው የምንለየው አስራ ሁለት አይነት ምግቦችን ነው በየተራ የምንሰራላቸው። በየቀኑ የተለያዩ ምግቦችን ነው የምንሰራላቸው። ምግብ የሌላቸው ወይም መመገብ የማይችሉ ተማሪዎች እዚህ ትምህርት ቤት መጥተው ምግብ እየተመገቡ ትምህርታቸውን ከሌሎች እኩል እንዲማሩና ውጤት እንዲያገኙ ነው የሚፈለገው። ለዚህም እኛ በደንብ ነው እየሰራን የምንመግባቸው። ዘንድሮ ከባለፈው ዓመት በተሻለ መልኩ ቀደም ብለን ነው የጀመርነው። ለዚህም ምክንያቱ በሁለተኛው ሴሚስተር ከመጡ በፊት ላይ ሌሎቹ ተማሪዎች የተማሩትን ትምህርት አያገኙም፣ ያመልጣቸዋል። ለዚህም እኩል ውጤት አያገኙም። አሁን ግን ቀድሞ መሰጠቱ ተማሪዎቹ እኩል እንዲማሩና እኩል ውጤት እንዲያገኙ ያስችላቸዋል። የሚገርምህ ለተማሪዎቹ ብቻ ሳይሆን ለእኛም የስራ እድል ፈጥሮልናል። እኛም ገበያችን አነስተኛ ለሆኑ እናቶች የስራ እድል ፈጥሮልናል። ችግር ያለባቸው ወይም ደግሞ ገበያቸው አነስተኛ የሆኑ ሴቶችን በመምረጥ ከነሱ ጋር አንድ ላይ እየሰራን እንገኛለን በአሁኑ ሰዓት ለዚህ ትምህርት ቤት ከኔክ ስር ዘጠኝ ሴቶች አብረን እንሰራለን። ለተማሪዎች ብቻ ሳይሆን ለእኛም የስራ እድል ፈጥሮልናል። እነሱን እንመግባለን፣ እኛም ደግሞ ደሞዝ እናገኝበታለን። ለዚህም እጅግ አርገን እናመሰግናለን አከና ገለቶማ ስንሌ ሁዱን ስንገለቶን ፈና ነገያ ጉያ ጋሪ ነገያ እናገላየችላ